እንዴት አላችሁ አድማጭ ተከታታዮቻችን? በዚህ አይነት ፕሮግራም ደግሞ መጽሐፍቶችን በተለይ አንድ ያው ክፍለ ዘመንን አማክሎ ይሰራሉ ወይም ከኛ ጋር በጣም ፕራክቲካል ለመሆን ወይም ተግባራዊ የመሆን እድላቸው በጣም የሰፋ ነው የሚሉትን መጽሐፎች ዝም ብሎ ሰመሪ እሰራለሁ። ዛሬ ለምሳሌ በዮርገን ሞልትማን ቴዎሎጂ ኦፍ ሆፕ በአማርኛ ያቀረብኳቸውን ሰመሪ አቀርባለሁ። እነዚህ አይነት አቀራረቦች መጽሐፉን በሙሉ ይዘዋል ማለት አይደለም፣ ግን ኮር አይዲያስ ወይም ዋና ዋና ሀሳቦችን ለመናገር ነው። በዚህ በዩቲዩብ ተከታታዮቻችን ደግሞ አንዳንድ ጊዜ ቁጭ ብሎ ከማንበብ በጆሯችሁ ሰምታችሁ ይህን መጽሐፍ ማንበብ አለብኝ እንድትሉ ለመርዳት ያህል ነው። ይሄ አይነት ፕሮግራም በተከታታይ ይሄዳል፣ ሼልፎቻችን የሚል ነው። ዛሬ ከዮርገን ሞልትማን ጀምራለው፣ እሱን አነባለሁ። ዮርገን ሞልትማን ቲዮሎጂ ኦፍ ሆፕ የሚለው መጽሐፉ ብዙዎች የስነ መልኮት ጥናት ተሳታፊዎች ወይም አጥኒዎች የሃያኛው ክፍለ ዘመን ስነመልኮት ትልቅ ምልክት ነው ይላሉ። ምክንያቱም ከዚህ ከብዙ ካዮሶች ውስጥ የወጣ አዲስ ነገር ግን ነባር ለዘመናችን አዲስ ነገር ግን ነባር የሆነ የስነ መልኮት አካሄድ ነው። እልቂት፣ የዘር ፍጅት፣ ጨለማ፣ ተስፋ ማጣት፣ ወዘተ በተበራከተበት ዘመን ስነ መለኮት ነፍስ ዘርቶ ለሌላውም ተስፋን ያካፍል ዘንድ እንደ ቴዎሎጂ ኦፍ ሆፕ አይነት መጽሐፍ ወደ ሌለሽ አይን ከፋች ናቸው። መጽሐፉ በዋናነት የሚሞግተው አሁን ያለውን ኑሯችንንና ህይወታችንን በመልካም ሊገነባልን የሚችለው ያለፈውን የመልካምና የጥፋት ኩነትን መዘርዘር ሳይሆን ሊመጣ ያለውን ነገረ ፍጻማዊ ተስፋን የሙጥኝ በማለት ነው ይላል። ወደ ኋላ እያዩ ነገሮችን መተንተን ነገሮችን አስተንትኖት መስጠት ሳይሆን፣ እሱም ጥሩ ነው እየካድ አይደለም። ነገር ግን እግዚአብሔር በፍጻሜ ሊሰራ ያለውን ነገር በማብራራትና እሱም ተስፋ መሰነቅ ነው የሚያዋጣን የሚል ሀሳብ አለው። የዮርገን ሞልትማን የክርክሩን ዋና ሐሳብ እንዲናቀርበው ዋናው ሐሳብ ከተገለጠው ያለፈ ኩነት ከፊት ወደ ተቀመጠልን ተስፋ ዘውርን በል የሚል ነው። ባለፉት በመገለጥ የሰራቸውን ስራዎች አሉ እግዚአብሔር ከነሱ ወደፊት ያስቀመጠልን ከነሱ ባለፈው ወደፊት ያስቀመጠልን ተስፋ እሱን እንሰንቅ የሚል ሐሳብ አለ ዮርገን ሞልትማን። ይህንን ከማለቱ በፊት የምዕራቡ ስነ መለኮት በታሪክ ውስጥ የተከወኑትን ትኩነቶች በማብራራትና ሀቲት በመስራት ተጠምዶ ነበር ይለናል። በክርስቶስ ስለተገለጠው አምላክ ብዙ ማብራሪያና ጥናቶች ቤተ መዛግብቶቻቸውን ሞልተውት ነበር ይላል። ምዕራባውያኖቹን የስነ መለኮት ጥናት ትልቁ ስራም ያለፈውን በመመርመርና በማጥናት ላይ ያተኮረ ነበር ይለናል። ያለፈውን ነገር ሲነቅስ ሞልትማን በዚህ ስራው ይህንን የተለመደ የጥናት አካሄድ ለውጦታል። በዋናነትም የቅዱሳት መጽሐፍቱን እግዚአብሔር ባህሪ በተገለጠው ፓስት ብቻ ትንታኔ መስጠት በቂ አይደለም፣ ከፊት ወደ ተቀመጠልን ተስፋ ዘውርን በል የሚል ነው። ባለፉት በመገለጥ የሰራቸውን ስራዎች አሉ እግዚአብሔር ከእነሱ ወደፊት ያስቀመጠልን ከነሱ ባለፈው ወደፊት ያስቀመጠልን ተስፋ እሱን እንሰንቅ የሚል ሀሳብ አለው። የዮርገን ሞልትማን ይህንን ከማለቱ በፊት የምዕራቡ ስነ መለኮት በታሪክ ውስጥ የተከወኑትን ትኩነቶች በማብራራትና ሀቲት በመስራት ተጠምዶ ነበር ይለናል። በክርስቶስ ስለተገለጠው አምላክ ብዙ ማብራሪያና ጥናቶች ቤተ መዛግብቶቻቸውን ሞልተውት ነበር ይላል። ምዕራባውያኖችን የሥነ መለኮት ጥናት ትልቁ ስራም ያለፈውን በመመርመርና በማጥናት ላይ ያተኮረ ነበር ይለናል። ያለፈውን ነገር ሲነቅስ ሞልትማን በዚህ ስራው ይህንን የተለመደ የጥናት አካሄድ ለውጦታል። በዋናነትም የቅዱሳት መጽሐፍቱን እግዚአብሔር ባህሪ በተገለጠው ፓስት ብቻ ትንታኔ መስጠት በቂ አይደለም ይልቁኑ የበለጠ የሚገባንና ተስፋ ሰንቀን እንድንኖር የሚያደርገን ወደፊት ከሚያደርጋቸውና ተስፋ ከሰጣቸው ጉዳዮች ስንነሳ ነው ይለናል። እንደምታውቁት ሕዝቡን ከግብፅ ምድር ከባርነት ቤት ያወጣ አምላክ ራሱን እኔ ነኝ ወይም በእንግሊዝኛ አውልቢ ሁ አውልቢ በማለት ከባርነት ቤት ባወጣቸው ስራ ብቻ ትንታኔ እንዳይሰጡት ይልቁኑ ከፊታቸው በሚከወነው ድርጊት ሊታወቅ እንደፈለገ ጠቃሚ የሚሆን ጥቅስ ነው። አውልቢ ሁ አውልቢ የሚለው ዘ314 ላይ ማለት ነው። ከዚህም የተነሳ ፈያጅ የሆነ የክርስቲያን ክርስቲያን ስነ መለኮት ያለፈውን እግዚአብሔር መገለጥ ትውስታ ላይ ወይም ሪመምበሪንግ ላይ ከመቆየት ይልቅ እግዚአብሔር በፍጻሜ ዘመን ላይ ሊያደርጋቸው ካሰቡ ተስፋዎች ጋር በመታመን እንዲጠባበቅ ያስፈልጋል ብሎ ይሞግታል። ከፊት ያለ ተስፋ ዝም ብሎ የተስፋ ዳቦ እንደሚባለው ይህ ከፊት ያለ ተስፋ ዝም ብሎ የተስፋ ዳቦ እንደሚባለው የማይጨበጥ ነገር ተደርጎ መወሰድ የለበትም። ይልቁኑ በኢየሱስ ክርስቶስ እውን ሆኖ እንደታየው የተረጋገጠ የትንሳኤ ተስፋ ነው። በመጽሐፉ እነዚህን ዋና ሐሳቦች ለሙግት አቅርበዋል። ወደ አምስት ሐሳቦች አቅርቤያለሁ። ከዛ በላይ ልታወጡ ትችላላችሁ የምታነቡ ሰዎች ግን፣ እነዚህን ብትሰሟቸው መጽሐፉን ለማንበብ ጉጉት ይፈጥራል ብዬ ስላሰብኩ ነው። አንደኛ ትንሣኤ በክርስቶስ ኢየሱስ ታሪካዊ ሁነት ሲሆን ለፍጥረቱ ደግሞ ነገረ ፍጻሜ ተስፋ ነው። ሞልተማን ትንሣኤን የኢየሱስን አምላክነት የገለጠ ተአምር ነው ብሎ ብቻ አይመለከትም። ይልቁኑ ይህ በኢየሱስ የሆነው ነገር ፍጻማዊ ኩነትም ነው ይለናል። ትንሣኤ ለኢየሱስና እሱ ላቀረባቸው መልእክቶች የእግዚአብሔር ትልቅ ይሁንታ ሲሆን፣ ለሞት ለኃጢአት፣ ለእፊታዊነት ኃይል ደግሞ ትልቅ እምቢታ ነው ይለናል። ሁለተኛው በዚህ መጽሐፍ ከእምነት ይልቅ ተስፋ ዋና ሐሳቡ ሆኖ ቀርቧል። ሞልትማን በክርስቲያን ስነ መለኮት ላይ ትልቅ ለውጥ አምጥቷል የሚያሰኘውም አንዱ እምነት እምነት እያልን ክርስትናን ከዘረዘርንበት ከፊት ያለውን ተስፋ እያየን አሁን እንድንኖር ያደረገበት ጉዳይ ነው። እምነት እምነት እያልን ከዘረዘርንበት ከዚያ የስነ መለኮት አካሄድ ይልቅ አሁን ከፊት ያለውን ተስፋ እያየን አሁንን እንድንኖር ያደረገበት ጉዳይ ነው። እምነት ትልቅ የክርስቲያን እሴት እንደሆነ አልጠፋውም። እምነት ግን አቅጣጫ ወደኋላ ነው። ትረስቲንግ ኢን ዋት ጋድ ሃዝ ደን። ተስፋ ግን ወደፊት ነው። ትረስቲንግ ኢን ዋት ጋድ ዊል ዱ የሚለው ማለት ነው። የኋለኛው ከጨለማ ከዘር ፍጅት ከጦርነት ወዘተ ይሄ ትረስቲንግ ኢን ዋት ጋድ ዊል ዱ የሚለው ማለት ነው። የኋለኛው የሚለው ከጨለማ፣ ከዘር ፍጅት፣ ከጦርነት ወዘተ ተስፈንጥረን እንነሳ ዘንድ ያስችለናል ይላል ሞልትማን። ሶስተኛው ነጥብ ነገረ ፍፃሜ አመለካከታችንን ይሞግታል። ነገረ ፍፃሜ ማለት የዓለም ፍፃሜ ማለት አይደለም ይለናል በዚህ መጽሐፉ። ነገረ ፍፃሜ ሲነሳ አርማጌዲዮን፣ ንጥቀት፣ የዓለም ድብልቅልቃዊ ፍፃሜን ከምናስበት መላቀቅ አለብን ይላል ሞልትማን። ነገረ ፍፃሜን ከክርስቲያን ተስፋ ጋር ነው የሚያያይዘው። እግዚአብሔር በፍፃሜ ላይ ሊያደርጋቸው ፕላን ስላደረጋቸው ነገሮች ናቸው ነገረ ፍፃሜ የምንለው። ሁሌ አስፈሪና የጥፋት ድራማ ያለበትን ነገረ ፍጻሜ አስተምሮ ቀደን እንድጥል ይሞግታል። ከፊት ያለውን ነገረ ፍጻሜ ተስፋ ፍጹም ፍትህ፣ ሰላም፣ አጽናፍ ዓለማዊ፣ ዓለም አቀፋዊ እርቅ ነው ይለናል። እንዲህ ያለው የእግዚአብሔር የፍፃሜ ተስፋ አሁን ካለው ጥፋትና ውድቀት ተላቀን ወደፊት እንድናስብና በነገረ ፍፃሜ ተስፋ እንድንኖር ይረዳናል የሚል ሀሳብ አለ። በሶስተኛው ደረጃ አራተኛ አሁን ያለው ውጥረትስ ነው ቴንሽንን ያነሳል እሱን አልካድም ነገረ ፍፃማዊ ተስፋ አሁን ካለው ኑሮ ጋር ትልቅ ውጥረት ይፈጥራል ይላል ቴንሽን ያልኩት ማለት ነው ይህ አይካድም ፍትህ የሰፈነበት ዓለም ተስፋ ያደረግን ሰላም የተሞላን አለም ተስፋ ያደረግን አሁን ያለውን ፍትህ አልባነት እና የአዳም ዘርን የሚፈጀውን ጦርነት ስናይ ከፍተኛ ውጥረቱ ስንገባለን። ለዚህም ነው እውነተኛ ክርስቲያናዊ ተስፋ በልባችን ካለ የሆነው የሆነው ለምን ሆነ በማለት ካለፈው ኩነት ምክንያትና ማብራሪያ እየሰጠ መቆየት የማንችለው። ሞልትማን ከፊት ያለውን ተስፋ ያየና የሰነቀ ክርስቲያን አሁን ያለውን ሁኔታ ለመቀበል ይቸገራል እያለ ነው። ለዚህ ነው የተስፋ አብዮት እንዲጎመራ የሚተጋው የአሁኑን ሁኔታ ወይም ስታትስኮ እግዚአብሔር ከፊት ካስቀመጠው ተስፋ ጋር በመተርጎም ለውጥን የሚያጠነጥ የሚማጠነው የሚተጋው ማለት ነው። አምስተኛ ነጥብ እንዲህ አይነቱ ተስፋ ለማኅበራዊና ፖለቲካዊ ቀውሶች ያለው ምልከታ ምን ይሆን እንላለን? ሞልትማን ስነ መለኮትን የመድረክ ብቻ ከሚያደርገው አካሄድ አውጥቶ ወደ ተግባራዊ ሕይወት አውጥቶታል። ተስፋ ማለት ነገሮች አንድ ቀን ይለወጣሉ ብሎ እያሉ ምን ምን ያደርጋል እንግዲህ፣ ምን ይደረጋል እንግዲህ በሚል ኑሮ መኖር አይደለም ይለናል። ይልቅ የቤተ ክርስቲያን ተልእኮ እና ፖለቲካዊ ግብሮችን በንቁ ተሳትፎ እንዲለወጥ የሚያደርግልን እሴት ነው ተስፋ ይለናል። ይህ ቤተ ክርስቲያን ተልእኮ ሰማይ የሚሄዱትን ነፍሶች መመልመል አይደለም የሚል አካሄድ አለው። ይልቁኑ በዚህ ዓለም ላይ ንቁ ሆነው የሚሳተፉ ስለ ፍትህ የሚሰሩ፣ ስለ ሰው ልጆች ነፃነት የሚጮሁ ስለ ሰላም ዋጋ የሚከፍሉን ማፍራት ነው ያለባት፣ ይላል የቤተ ክርስቲያን ተልእኮ የሚመጣው የእግዚአብሔር መንግሥት ምልክትና ቅምሻ ናቸው፣ እነዚህ ፍትህ፣ ነፃነት፣ እርቅ የሚባሉት ማለት ነው። ብታነቡት ከዚህም በላይ በውስጡ ታገኛላችሁ። በተለይ የሀገር አማኞች ተሰብስበን ሰማይ እንሄዳለን እያልን ግፍን በመደገፍ ክፍፍልን በማሳለጥ የየትኛውም አይነት የሰው ዘርን ነፃነት በመርገጥ ኃይለኛ ተሳትፎ አውቀንም ቢሆን ሳናቅ ላይ የምንገኝ ለምንገኝ ይህ መጽሐፍ መድኃኒት ነው ብዬ አስባለሁ። ቸር ዋሉ። ተገኝ ነኝ።